ሰላምናስልኝ በድጋሚ እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 እንደቀጠለ ነው። ዋና ዋናችሁ ላስታወቀ በንጋሳ ሐይቅ ለትውልድ የሚሸጋገር ፍኖተ ካርታ ለማዘጋጀት ሁለንተናዊ የተጠቃሚነት ማረጋገጥ እንደሚገባ ተጠቆመ። አዲስ አበባን ለማስዋብ የተከናወኑ የሚገኙ የልማት ስራዎች ከተማዋን ዘመናዊና ተወዳዳሪ ለማድረግ ከፍተኛ ድርሻ እንዳላቸው ተገለጸ። የዩክሬኑ ፕሬዚዳንት ቪላድሚር ዘለንስኪ በሀገሪቱ ሁኔታ ላይ ለመምከር ወደ ዋሽንግተን ያቀኑ መሆኑን ገለጹ። ዋናው ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። የሚኒስትሮች ምክር ቤት በዛሬ ዕለት በአካሄደው 49ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። በቅድሚያ ምክር ቤቱ የተወያየው የኢትዮጵያ ኒውክሌር ኃይል ኮሚሽን ማቋቋሚያ ደንብ ላይ ነው። ኮሚሽኑ ሀገራችን የኒውክሌር ቴክኖሎጂን ለሰላማዊ መንገድ ከዓለም አቀፍ ማዕቀፎች ጋር በተጣጣመ መልኩ በኤሌክትሪክ ኃይል ተደራሽነት፣ በኢንዱስትሪ ልማት፣ በምግብ ዋስትና፣ በጤና አገልግሎት፣ በሳይንስና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 አፍሪካ በዓለም የኢኮኖሚ ያላትን ድርሻ ለማሳደግ በትብብር መስራት ወሳኝ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር ገለጸ። የአፍሪካ የማሪታይም ጉባኤ በአዲስ አበባ እየተካሄደ ይገኛል። ዋይሲኤፍ ማይኒንግ የተሰኘ ድርጅት ከኢትዮጵያ ትራንስፖርትና ሎጂስቲክስ ሚኒስቴርና ከማሪታይም ባለስልጣን ጋር በትብብር የሚያዘጋጁት ጉባኤ ነው። አፍሪካ እያደገ መጣው የዓለም ኢኮኖሚ ያላትን ድርሻና ተሳትፎ ለመጨመር በትብብር መስራት ወሳኝ መሆኑን ትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ተናግሯል። ኢትዮጵያ በዘርፉ የሰለጠነ የሰው ኃይል እያፈራች ሲሆን እስካሁን ከ2600 በላይ ማሪታይም ባለሙያዎችን በተለያዩ ሙያዎች በማሰልጠን ወደ ገበያው አስገብታለች። በዓለም የማሪታይም ባለሙያዎች ተፈላጊነት ከፍተኛ ቢሆንም አፍሪካ ያላት ድርሻ አራት መቶ መሆኑም ተገልጸዋል። ለሶስት ቀናት የሚቆየው ጉባኤ በአፍሪካ የባህር አጠቃቀም ላይ መሰረት የሚጥልና ባለሙያዎችን ለማሰልጠን ብሎም የትብብር ስምምነቶች የሚደረጉበት እንደሚሆንም ይጠበቃል። ዘገባውም የሪፖርተራችን ሞል አለማየሁ ነው። በአዲስ አበባ የሚገኙ ህንጻዎች የከተማዋ እንቅስታ በማስዋብና ኢኮኖሚያዊ እንቅስቃሴን በማሳደግ ላይ መሆናቸው ተገለጸ። አሁን ላይ በከተማዋ ከ20 እስከ 80 ወለል ያላቸው ህንጻዎች በግልና በመንግስት ተቋማት እየተገነቡ ይገኛሉ። ጌታቸው ባልቻ ትጨምራለሁ። እነዚህ የዘመኑ የአርክቴክት ጥበብ ውጤት የሆኑ ህንፃዎች አዲስ አበባ በእድገት ከፍታ ውስጥ እንዳለች ማሳያዎች ናቸው። ረጃጅም ህንፃዎች የአንድ ከተማ ዘመናዊነት፣ የኢኮኖሚ አቅምና ክብር መገለጫዎች ሲሆኑ፣ አዲስ አበባም ወደ ላይም ጭምር በመዋብ ላይ ትገኛለች። ከቀድሞቹ በተጨማሪ አሁን ላይ ከ20 እስከ 80 ወለል ያላቸው ህንፃዎች በከተማዋ የተለያዩ ቦታዎች ላይ እየተገነቡ ነው። እነዚህ ህንፃዎች በግልና በመንግስት ተቋማት የሚገነቡ ሲሆን ለባንክ፣ ለሆቴል፣ ለመኖሪያና ለሌሎችም አገልግሎት የሚሰጡ ናቸው። ይህ ህንፃ ቁመቱ ኦልሞስት ከ75 ሜትር እስከ 89 ሜትር የሚረዝም ወደ 23 ፍሎሮች ያሉት ቅይጥ ህንፃ ነው፣ ቢሮዎች ያሉት መኖሪያ አፓርትመንቶች ያሉት ግራውንድ ፍሎር አካባቢ ደግሞ ኮሜርሻል የሆኑ ነገሮች የሚያገለግል ህንፃ ነው። ኮሜርሻል ኤሪያ ስለሆነ የሚገነባውም ኮሜርሻል ህንፃ ስለሆነ ለአካባቢው ጥሩ ገጽታ የሚፈጥር ለአገልግሎቱም ከአገልግሎቱም አንጻር የተሻለ ኢሜጅ የሚፈጥር ለአካባቢውም እንደ ከተማም ጥሩ ኢሜጅ የሚፈጥር ህንፃ ነው። በከተሞች የሚገነቡ ህንፃዎች ዘላቂ የመሬት አጠቃቀምን የሚያበረታቱና እያደገ ያለውን የህዝብ ቁጥርም በአግባቡ ማስተናገድ የሚያስችሉ ናቸው። በአዲስ አበባ መዋቅራዊ ፕላን መሰረትም ረጃጅም ህንፃዎች የንግድ እንቅስቃሴ በሚበዛበት የከተማዋ ማዕከል እንደሚገነቡ የከተማዋ አስተዳደር የግንባታ ፍቃድና ቁጥጥር ባለስልጣን ዋና ዳይሬክተር ኢንጂነር ህይወት ሳሙኤል ይገልጻሉ። ከዚህ ከፒያሳ ወርደን ሜክሲኮ ዙሪያ አካባቢ ያሉት ሃይ ራይዚንግ ወይም የኮሜርሻል ወይም የንግድ አካባቢዎች ነው የሚባሉት በተለምዶ አጠቃላይ ግን እንደ ከተማችን ማስተር ፕላን የተለያዩ አካባቢዎችም ከፍ ያሉ ቢልዲንጎች ሊገነቡ ይችላሉ። በማስተር ፕላኑ መሰረት ከነዚህ ውስጥ ግን ለምሳሌ ሂል ሳይዶች ሂል ሳይድ ስታንዳርድ አለ። ተራራዎች ሙሉ በሙሉ በህንፃ መዋጥ ስለሌለባቸው እዛ አካባቢ የሬስትሪክሽን አለ። የህንፃ ቁመት ሬስትሪክት ይደረጋል። የአቪዬሽን ስታንዳርድ ላይ ደግሞ ከአውሮፕላን የበረራ ከፍታ አንጻር የሚገደብባቸው አካባቢዎች አሉ፣ የህንፃ ከፍታቸው ከነዛ ውጪ በማስተር ፕላኑ እነኝም ሁሉ ማስተር ፕላኑ ላይ ሜንሽን የተደረጉ ነገሮች ናቸው ማለት ነው። በአዲስ አበባ እየተከናወነ ያለው የኮሪደር ልማት ከተማዋን ማራኪ ገጽታ እያላበሰ ይገኛል። ከዚህ በተጨማሪ ደግሞ እንዲህ አይነት ግዙፍ ህንፃዎች በከተማዋ መገንባታቸው ስማርት ከተማን ለመፍጠር የሚደረገውን እንቅስቃሴ በእጅጉ እንደሚያግዝ እንዲሁም የከተማዋን ኢኮኖሚ በማነቃቃትና ለዜጎችም የስራ እድል በመፍጠር በኩል ከፍተኛ አስተዋጽኦ እንደሚያበረክቱ ይገለጻል። በአዲስ አበባ ከተማ አሁን ላይ 24,000 ህንጻዎች በግንባታ ላይ ሲሆኑ ከነዚህ ውስጥ ከ20 እስከ 30 በመቶ የሚሆኑት ከረጃጅም ህንጻዎች ውስጥ የሚመደቡ ናቸው። በንጋት ሐይቅ ለትውልድ የሚሸጋገር ፍኖተ ካርታ በማዘጋጀት ሁለንተናዊ የተጠቃሚነት ማረጋገጥ እንደሚገባ የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ይተፋ ተናገሩ። በታላቁ የህዳሴ ግድብ ላይ የተፈጠረው ንጋት ሐይቅ ረቂቅ ማስተር ፕላን ላይ ያተኮረ ውይይት መድረክ በቢሸፍቱ ከተማ ተካሂዷል። አባዶ የኔ ተጨማሪ ያለው በታላቁ ህዳሴ ግድብ የተፈጠረው የንጋት ሐይቅ ለሀገሪቱ ኢኮኖሚ ከፍተኛ ጠቀሜታ ያለው ነው። ይህ ከአፍሪካ በግዝፈቱ አራተኛ የሆነው ሰው ሰራሽ ሐይቅ ከሰባ በላይ ደሴቶች የያዘ ነው። ንጋት ሐይቅ ከ74 ቢሊዮን ኪዩቢክ ሜትር በላይ የውሃ መጠንም የያዘ ነው። ታዲያ ሐይቁ ለቤንሻ ጉንጉሙዝ ክልል በምጣኔ ሀብቱ ዘርፍ ከፍተኛ መነቃቃት የሚፈጥር መሆኑን ነው የክልሉ ምክትል ርዕሰ መስተዳደር ጌታሁን አብዲሳ የተናገሩት። ሰው ሰራሽ ሐይቁ ኦልሞስ ወደ 240 ኪሎ ሜትር ወደ ኋላ የሚተኛ ነው የሚሆነው። ይሄ ሐይቅ ለብዙ ነገር ይጠቅማል። ለትራንስፖርቴሽን አሳ ማምረት ዳሩ አካባቢ ቅድም እንደተገለጸውም ደግሞ ትልልቅ ደሴቶች እንኳ ከሰባ በላይ ትንንሾቹን ሳይጨምር ማለት ነው። እነዚህ ደሴቶች በርካታ ስራዎች ይኖራል ተብሎ ይታሰባል። ይሄ ለክልላችን ቤንሻንጉል ጉሙዝ በተለየ ሁኔታ ስራ እድል ይዞ የሚመጣ ለኢኮኖሚ ትልቅ አድቫንቴጅ ይዞ የሚመጣ ስራ ነው ብዬ ነው የወሰድኩት እና በጣም ትልቅ ደስታ ነው የተሰማኝ ማለት ነው። በታላቁ ሕዳሴ ግድብ የንጋት ሐይቅ የማስተር ፕላን ላይ ያተኮረ የውይይት መድረክ በቢሾፍቱ ከተማ ተካሂደዋል። በዚህ መድረክ ከተለያዩ ተቋማት የመጡ ባለድርሻ አካላትም ተሳትፈዋል። የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ ከንጋት ሐይቅ በተቀናጀ ሁኔታ ተጠቃሚ ለመሆን ማስተር ፕላኑ ታቅዶ መዘጋጀቱን ተናግረዋል። 74 ቢሊዮን የሚያክል ውሃ መጠን ከያዝን በኋላ ይሄ የተያዘ ውሃ አንደኛን ረዥም ጊዜ እንዲቆይ በተፈለገው ደረጃ ሳይበላሽ ሳይበከል በደለል ሳይሞላ ህዳሴ ህዳሴ ሆኖ እንዲቀጥል ለማድረግ የተቀናጀ ማስተር ፕላን ጥናት ለረሰቡ ማሳተፍ ያስፈልጋል። አንዱም በዛ ደረጃ ላይ ወሰን ነው። ይህ ማለት ጠቅላላ የአባይ ቤዚን ኤሪያ ውስጥ ያለው ማለት ነው። ከሱልታ ጀምሮ እስከ ጉባ ድረስ ያለው ጣና ጀምሮ ዳቡስ፣ ዲዴሳ የምንላቸው ትልቅ ወንዞቻችን ለወደፊት መቀጠል ስላለባቸው እንዴት መስራት እንዳለበትን ግንዛቤ ለማስጨበጥ ነው። ማስተር ፕላኑ የንጋት ሐይቅን በዘላቂነት ለማልማት የጋራ ትብብርን ለማጠናከር ከፍተኛ ጠቀሜታ እንዳለውም ነው ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢትፋ የገለጹት። የንጋት ሐይቅ ለወደፊት በጣም በዘላቂነት ለማልማት በሚያስችል ደረጃ ውሃውም ኖሮ ለትራንስፖርትም ተጠቅመን ለቱሪዝም ተጠቅመን ለአሳም ተጠቅመን ለሁሉም ነገር እንዲሆን፣ ለኢትዮጵያ ትልቅ በረከት ይዞ እንዲመጣ ለማስቻል አንድ ሰነድ ስለሚያስፈልግ ነው። ይሄ ማስተር ፕላን የምናዘጋጀውም እየተዘጋጀ ያለው በዛ ደረጃ ነው ማለት ነው። ከዛ በኋላ እንግዲህ የሚመለከተው የስራ ክፍል እየወሰደ እሱን እየመነዘረ ወደ ስራ ያስገባዋል። ትልቁ ዓላማ ይሄ ነው። በህዝብ ተወካዮች ምክር ቤት የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቃ አምዛዬ ማስተር ፕላኑ ንጋት ሀይቅን በተገቢው ለመምራት ያግዛል ብለዋል። የማስተር ፕላን ዝግጅቱ በጣም ቆንጆ ነው። አንድ ነገር በፕላን ካልተመራ በስተቀር ከምን ደረጃ ተነስተን ወዴት እንደምንደርስ ወደፊት ምን ለማድረግ እንደምንፈልግ ያለንን ሀብት እንዴት ማስተዳደር እንዳለበት እንዴት መጠቀም እንዳለብን የተለያዩ ዘርፎችን መሬትን፣ ውሃን፣ ማህበራዊ ጉዳዮችን፣ ኢኮኖሚያዊ ጉዳዮችን እንዴት አድርገን አቀናጅተን አብሮ ተመጋግቦ እንዲያድጉ ማድረግ እንዳለብን የሚያስገነዝብ ስለሆነ ማስተር ፕላኑ በጣም አስፈላጊ ነው። የንጋት ሀይቅ ማስተር ፕላን በቀጠናው ያለውን ፍትሃዊ ተጠቃሚነትን ለማጠናከር የላቀ ፋይዳ እንደሚኖረውም ተጠቅሰዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን በጥበብ መምራትና ለመጪው ትውልድ ለማስተላለፍ ያስፈልጋል ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ ሰቡነ ማቴ አስተናገሩ። ዓለም አቀፍ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርባ ተኛው አጠቃላይ ሰበካ መንፈሳዊ ጉባኤ መካሄድ ጀምሯል። ጉባኤውን ብጽ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ሰሊቃን ጳጳስ ዘ ኢትዮጵያ ሊቀ ጳጳስ ዛክሱም ወጨ ጌዘ መንበረ ሃይማኖት በጸሎተ ቡራክ ያስጀምረውታል። ብጽ ቅዱስ አቡነ ማትያስ በማስጀመሪያ ስነ ስርአቱ ባደረጉት ንግግር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በጥበብ በመምራት ለመጪው ትውልድ ማሻገር እንደሚያስፈልግም በመልእክታቸው ላይ ተናግረዋል። በጉባኤው ላይ በቤተክርስቲያንና ገዳማት ላይ የሚያጋጥሙ ችግሮች ቀርበው የመፍትሄ ሀሳቦች ይሰጥባቸዋል የተባለ ሲሆን ቤተ ክርስቲያኗ ያከናወነቻቸውም ተግባራትም ቀርበው ውይይት እየተደረገባቸው ነው። በየአመቱ በጥቅምት ወር የሚካሄደው በዚሁ ጉባኤ ላይ ለቤተ ክርስቲያን አገልግሎት የሚጠቅሙ ለመንፈሳዊ አስተዳደሯም የሚበጁ መሰረታዊ ጉዳዮች ቀርበው ጥልቅ ውይይት ይደረግባቸዋል ነው የተባለው። ጉባኤው ከዛሬ ጀምሮ ለአምስት ተከታታይ ቀናት እንደሚቆይ የወጣው መርሃ ግብርም ያሳያል። በእለቱ ብፁዓን አበው ሊቃነ ጳጳሳት የመንበረ ፓትሪያርክ ጠቅላይ ጽህፈት ቤት ምክትል ስራ አስኪያጆች በሀገር ውስጥና ከሀገር ውጭ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አህጉረ ስብከት ልኡካን ለመንበረ ፓትሪያርክ ጠቅላይ ቤተ ክህነት ተጠሪ የሆኑ መምሪያዎችና ድርጅቶች፣ በየአህጉረ ስብከቱ ያሉ መንፈሳዊ ኮሌጆች ተወካዮችም፣ በአዲስ አበባ ሀገረ ስብከት የሚያገለግሉ የአድባራትና ገዳማት አስተዳዳሪዎች እንዲሁም ሌሎች ጥር የተደረገላቸው ታዳሚዎችም ተገኝተዋል። የትግራይ ግብርና ምርምር ኢንስቲትዩት በምርምር ያፈለቃቸውን የተሻሻሉ የሰብል ዝርያዎች በአርሶ አደሮ ማሳ ላይ በማባዛት የክልሉ ምርትና ምርታማነት ለማሳደግ አተኩሮ እየሰራ መሆኑ አስታወቀ። የመቀለ ግብርና ምርምር ማዕከል ከፍተኛ ምርት የሚሰጡ በቴክኖሎጂ የተሻሻሉና የተላመዱ የስንዴ የማሽላ ዘንጋዳና የባቄላ ዝርያዎችን በእንደርታና ደጎ ተምቤን ወረዳዎች የክላስተር ማሳ በማዘጋጀት የሰብል ማባዛት ስራ እያከናወነ ይገኛል። የምርምር ማዕከሉ በክላስተር የማባዛት ስራ ባከናወነባቸው በእንደርታና የደጎ ተምቤን ወረዳዎች የመስክ ምልከታ አካሂደዋል። የትግራይ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር ዶክተር ገብረአምላክ በዛብ ኢንስቲትዩቱ በሰጠው ሃገራዊ ተልእኮ መሰረት በሰብል ምርምርና ምርታማነትን በእንስሳት ሀብት ልማት በተፈጥሮ ሀብት ጥበቃና በግብርና ሜካናይዜሽን ላይ ትኩረት መስጠት የምርምር ስራን በማከናወን ላይ ይገኛል ሲል የዘገበው ባልደረባችን ገብረ እግዚአብሔር ኃይሉ ነው። በምስራቅ ጎጃም እነማይ ወረዳ 28600 ሄክታር በላይ መሬት በጤፍ ሰብል መሸፈኑ ተገለጸ። በኩታ ገጠም ያለሙት ጤፍ ሰብል በጥሩ ቁመና ላይ እንደሚገኝ ነው አርሶ አደሮች የተናገሩት። ሳሙኤል ወርቃየው ተጨማሪ አለ ነው። አማራ ክልል በብዛት የጤፍ ሰብል አብቃይ ከሆኑ አካባቢዎች መካከል በምስራቅ ጎጃም ዞን የእነማይ ወረዳ አንዱ ነው። የወረዳው አርሶ አደሮችም በ2017/18 የምርት ዘመን የጤፍ ሰብልን በኩታ ገጠም እያለሙ መሆናቸውን ገልጸው በአሁኑ ወቅትም ሰብሉ በጥሩ ቁመና ላይ እንደሚገኝም ተናግረዋል። እኛ ይኸው ግብርና ባሉ ነው ምንዘራ። ማዳበሪያም ግብርን ነው ባሉ ነው ምንጠቅም። ግብርና ማዳበሪያ ጤፍ ሲሰጡ ነው ያን ምንዘራ። ይኸው አዝመራው ኩታ ገጠም ነው ጤፋችን ማለት ነው እንደዘንድሮ አብቆ አብቁሎ አያውቅም። ማዳበሪያ እንደተለመደው ያው በፊት ሲጎለጎል ጥቁሩ ይዘራል። በኋላ ነጩ ማስነሻው መዝራት ነው። በኋላ ታርባ ቀኑ በኋላ አረሙ ማረም ነው ብቻ ብሎ ይህን ነው የሚመስል። የወረዳው ግብርና ጽሕፈት ቤት ኃላፊ አቶ አማረ ጀንበሩ እንደገለጹት በወረዳው በምርት ዘመኑ ከ49690 ሄክታር በላይ መሬት በተለያዩ ሰብሎች የተሸፈነ መሆኑን ተናግረዋል። ከዚህም ውስጥ 28608 ሄክታር መሬቱ በጤፍ ሰብል መሸፈኑንም ገልጸዋል። ጤፍን በክላስተር የማልማት ስራው ትኩረት የተሰጠው ስለመሆኑም ነው የገለጹት። ኦልሞስት ከ57 ፐርሰንት በላይ የሚደርሰው የእርሻ መሬታችን በጤፍ የሚሸፈን ነው ማለት ነው እንግዲህ ከ ሀያ ስምንት ሺህ ስድስት መቶ ዘጠኝ ሄክታር ውስጥ አስራ ስምንት ሺህ ዘጠኝ መቶ ስምንት የሚደርሰው በአርሶ አደር ምርት ክላስተር እየተደራጀ ነው ማለት ነው። አርሶ አደሮች በኩታ ገጠም ይህንን ጤት በማልመታቸው በተመሳሳይ ጊዜ ይዘራሉ፣ በተመሳሳይ ጊዜ ይሰበስባሉ። በተመሳሳይ ጊዜ ከሰበሰቡ በኋላ ደግሞ ወደ ምርት ወደ ህብረት ስራ ማህበር ወይ ደግሞ ሁለገብ የገበሬዎች ህብረት ስራ ማህበር ወደ እነሱ በሚገለገሉበት ማለት ነው የሚሸጡበት ሁኔታ አለ። ለአርሶ አደሮች ምርትና ምርታማነትን ሊያሳድጉ የሚችሉ የተሻሻሉ የጤፍ ዝርያዎችን በወቅቱ ከማቅረብ ጀምሮ አስፈላጊውን ግብዓት ከማሟላት አንጻር በተያዘው የምርት ዘመን በተሻለ ሁኔታ መሰራቱንም ኃላፊው ተናግረዋል። ምርጥ ዘር አጠቃቀማችንን ወስደን ስንመለከት እንግዲህ በወረዳ ደረጃ የገባልን ምርጥ ዘር በሙሉ አሰራጭተን ወይም ደግሞ ለዚህ ቁመና ለዚህ ሰብል አውሎ ነዋል። ማለት ከአራት ሺ ኩንታል በላይ የሚደርስ ሲዋንና ሲቱ ዘር ተጠቅመን ይህንን ሰብል እንድና እንድናይ አድርጎ ነዋል ማለት ነው። ግባት የግባት የማዳበሪያ አጠቃቀማችን ቢሆን በምክር ሀሳቡ መሰረት እንዲጠቀም ማድረግ በኩል ሰፊ ጥረት ተደርጎ ከአምሳ ሰባት ሺ ኩንታል በላይ የሚደርስ የሰው ሰራሽ የአንፈር ማዳበሪያ ተጠቅመናል ማለት ይቻላል። በወረዳው በአሁኑ ወቅት የጤፍ ክላስተር ሰብል ላይ ለአርሶ አደሮችና ለባለሙያዎች የልምድ ልውውጥ ስራዎች እየተከናወኑ ስለመሆኑም ተገልጿል። ከጤፍ ሰብል ባሻገርም በሌሎች ሰብሎችም የዚህ ዓመት የሰብል ሁኔታ ሲታይ የተሻለ ቁመና ላይ መሆኑንም የጽህፈት ቤት ኃላፊው ገልጸዋል። ከጤፍ በተጨማሪ ያሉ ሰብሎች የጥራጥሬ ሰብሎችም ሌሎችም የተሻለ ቁመና ላይ እንዳሉ አይተናል። በቁም ሰብል ግምገማውም ጭምር ሳምፕል ወስደን ወይም ናሙና ወስደን ከየአርሶ አደሩ ያሰባሰብንበትና የተሻለ ቁመና ላይ እንደሚገኝ የተሻለ ምርትን እንደምናገኝ ጭምር የገመገምንበት ሁኔታ ነው። ያለ እንግዲህ አንድ ነጥብ አራት ሚሊዮን በላይ ኩንታል ለማግኘት እቅድ ይዘናል። ያንን ሊያሳካ በሚችል መንገድ እንደሆነም ያየንበት ሁኔታ አለ ማለት ነው። ሰብሉን በውጤታማነት ከምርት ለማድረስ በባለሙያ የታገዘ የክትትልና የጥበቃ ስራዎች እየተከናወኑ መሆናቸውም ተመላክቷል። ለስንዴ ልማት የተሰጠውን ትኩረት ተከትሎ በዓመት ሶስት ዙር በማምረት ከፍተኛ ምርት ለገበያ እያቀረቡ እንደሚገኙ የምዕራብ አርሲ ዞን አርሶ አደሮች ገለጹ። በዞኑ በዘንድሮ የመኸር እርሻ በዋና ዋና ሰብሎች ከተሸፈነው 534 ሺህ ሄክታር መሬት ውስጥ 173 ሺህ ሄክታሩ በስንዴ ለምተዋል። ሚካኤል ገዙ ተጨማሪ ያለው ኢትዮጵያ ከውጭ የምታስገባው ስንዴ በሀገር ውስጥ ምርት ለመሸፈን በባለፉት የለውጥ አመታት የተገበረችው የስንዴ ልማት ውጤት የተገኘበት መጥቷል። ስንዴ በስፋት እየለማባቸው ከሚገኙ አካባቢዎች አንዱ በሆነው በምዕራብ አርሲ ዞን ዶዶላ ወረዳ እና አርሶ አደር መሐመድ ቢፍቱ በዘንድሮ መኸር በ150 ሄክታር መሬት ላይ ስንዴ አልምተዋል። እየዘራ ነው ሳኔ ወደ ሳኔ 15 ምናምን አካባቢ ነው። አሁን በዚህ ደረጃ ላይ ደርሰዋል። የተለያዩ መንግስት ደግፎን እንዳለ ቴክኖሎጂ ተጠቅመን። በዚህ ደረጃ ላይ ደርሷል። አሁን ልናጭዶ አንድ ወር ቢቀረው ነው። ለፋ ሄክታር ተኮኸና ሲያ ጫልቃባ ትራክተራን ቆቴ ይህ የአንድ ሄክታር የስንዴ ልማት ነው በትራክተር የታረሰው። ለግብርና የሚያስፈልጉ ግብአቶችን በአግባቡ ተጠቅመናል። ድጋፍም ተደርጎልናል። ስለሆነም ምርቱን እንደምታየ ውጤታማ ነው። በዚህ በዶዶላ ወረዳ ከባለፉት አምስት ዓመታት ወዲህ አርሶ አደሩ በስንዴ ልማት ላይ በስፋት የተሳተፈ ይገኛል። በዘንድሮ በ2017/18 የመኸር በወረዳው ከ48 ሺህ ሄክታር መሬት በላይ በስንዴ ለምቶ ይገኛል። አርሶ አደሮቹ በልግና መኸርን ጨምሮ በበጋ መስኖ በዓመት እስከ ሶስት ዙር እያመረቱ እንደሚገኝ ተናግረዋል። ይህን ሁሉ መሬት ይዘን ይሄን ሁሉ አገር ይዘን ያን ስንዴ በጣሳ የሚሰጠውን ስንጠብቅ ነበር። ይህን መሬት ይዜን አሁን ደግሞ ያ በዛች መሬት ላይ ሰርቴን አገራችን ለውጤን ራሳችን ለውጤን እያንዳንዱ ቤተሰባችን ለውጠን በዚህ ደረጃ ላይ ደርሰናል። በወረዳው ከማሳ ዝግጅት እስከ ምርት አሰባሰብ የግብርና ልማት ስራዎች ሜካናይዝድ በሆነ መንገድ የሚከናወን ሲሆን በየምርት ወቅቱ በአጠቃላይ ከሚለማው መሬት 95 በመቶ በትራክተር የሚታረስ ነው። የእርሻ አካሄዱም ያው እንደምታወቀው የእኛ መሬት አመቺ ስለሆነ በሜካናይዜሽን ነው የተጠቀምነው። ከ95 ፐርሰንት በላይ እኛ የምንጠቀመው ሜካናይዜሽን ነው፣ በትራክተር ነው የምናርሰው። ክላስተር ሊ ነው ያው እንደምታወቀው እንዳያችሁትም በኩታ ገጠም ነው የዘራ ነው። ይሄ ደግሞ ከእርሻ እስከ ሰብል መሰብሰቢያ ጊዜ በተለያየ መልኩ ኤክስቴንሽኑን በደንብ ተወያይተው ነው የሚጠቀሙት። ከአመት ወደ አመት ምርቱም ምርታማነቱም እየጨመረ ነው የመጣው። በምዕራብ አርሲ ዞን በዘንድሮ መኸር ሻ 534000 ሄክታር መሬት ስንዴ፣ ገብስና ጤፍን በመሳሰሉ በዋና ዋና ሰብሎች የተሸፈነ ሲሆን ከዚህ ውስጥም 173000 ሄክታሩ ስንዴ ነው። ምርታማነት ሊያሻሽሉ የሚችሉ ቴክኖሎጂዎች አጠቃቀም መሻሻል የምርት እድገት እንዲመዘገብ ማድረጉ ይገለጻል። አርሶ አደሩ በጣም በቴክኖሎጂ በክላስተር በማልማት በትራክተር በመካናይዜሽን በመጠቀም አሁን ያለበት ቁመናው በጣም ጥሩ ላይ ነው የሚገኘው ከበፊት ከአምና ዘንድሮ የተሻለ ምርት እናገኛለን ብለን እናስባለን። በዞኑ ከዘንድሮ መህርሻ በዋና ዋና ሰብሎች እስከ 20 ሚሊዮን ኩንታል ምርት ይጠበቃል። የውጭ ዜና የዩክሬን ፕሬዝዳንት ቮሎዲሚር ዘለንሰንኪ በሀገሪቱ ሁኔታ ላይ ለምክር ወደ ዋሽንግተን ሊያቀኑ መሆኑን ገለጹ። የአየር ኃይልን ማጠናከር የአሜሪካ ለዩክሬን በምታስጣት ጥቃት ረጅም ርቀት ተምዘግዛጊ ሚሳይል ላይ ትኩረት ያደረገ ውይይት ይደረጋል ተብሏል። ጉዞ የፊታችን አርብ እንደሚከናወን የተገለጸ ሲሆን በዚህም ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ውይይት ይደረጋል ተብሎ እንደሚጠበቅ አልጀዚራ ዘግቧል። ከዚህ ጉዞ በፊትም ፕሬዚዳንት ዘለንሴንኪ በኬቭ ከአውሮፓ ሕብረት የውጭ ጉዳይ ሚኒስትሮች ጋር መወያየታቸውን ገልጸዋል። በዚህም ሩሲያ ላይ ተጨማሪ ማዕቀቦች እንዲጣሉና እንዳይንቀሳቀሱ የተደረጉ የሩሲያ ሀብቶች ዩክሬንን መልሶ ለማቋቋም እንዲውሉ ተጽዕኖ የሚያሳድር ውይይት ማድረጋቸውንም ገልጸዋል።